ላይፍ ትራያንግል ናት። ይሄ ኮንሰብት ጫፍ ላይ ያለው እግዚአብሔር ነው። በዚህኛው ጫፍ ያለው ሰው ነው። በዚህኛው ጫፍ ያለው አንተ ነህ። ሰው ወደዚህ ቀጥታ የምታደርገው ነገር አይኖር። ክሎካይዝ ነው፣ አንቲክሎካይዝ ብቻ እንደዚህ ነው የሚዞረው። አንተ ለሰው የምታደርገው ነገር ነው እግዚአብሔር ለአንተ የሚያደርገው። እግዚአብሔር ለአንተ እንዲያደርግ የምትፈልገው ነገር አንተ ለሰው ታደርጋለህ። እግዚአብሔር ደግሞ በዚህ ሰው ቦታ ለሱ እንዳደረክለት አድርጎ ይቀበልልሃል። ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ አታገኘውም። ማለት አሁን ቅዱሳን ሰፈወርቅ ቤተ መቅደሱ ገብታ ሺህ ሻማ ልትደረድር ትችላል፣ ልታበራው ትችላል፣ ቤተ መቅደሱ ሻማ ሻማ ልታደርግ ትችላል። ግን መነኝ አልፋ የመጣው የነዳዩ እንባ ያንን ሻማ ያጠፋብሃል። ዘለህ የመጣውን ክርስቶስ ቤተ መቅደስ ውስጥ አታገኘውም። አስበው። የእግዚአብሔር ማደሪያ ነው ብለህ የምታስበው ቤተ መቅደስ ውስጥ ሳይሆን ከዛ ቤተ መቅደስ በላይ የሆነ የሰው ልጅ ውስጥ ነው ያለው የወደቀው። ማለት በጣም ብዙ ምሳሌ ትሰጥቷል። ክርስቶስን ጋበዙ ሁለት ስቶሪ ነገር አንድ ባለጸጋ ጋበዘው ቤቴ ና ብሎ። ከዛ አሰናዳ ሁሉ ነገር ተሰናዳዳ እየጠበቀው፣ አንድ አረጋዊ መጥተው እንደዚህ ይለምኑ ይለ መጥተው ይጠይቋል። አይ ዞርበል፣ ትልቅ እንግዳ አለብኝ ይሏል። ሁለተኛ ጊዜ መጣል ይከለክሏል። ሶስተኛ ጊዜ መጣል ይከለክሏል። ቢጠብቀው ቢጠብቀው ጌታችን ቀር ሄዶ በነገቷ የሚያስተምርበት ቦታ ሄዶ ጠይቀው፣ አምላክ አይደለ ቃለ እንዴት አትጠብቅም? ሶስት ጊዜ መጥቼ ሶስት ጊዜ መለስገኛል። ሶስት ጊዜ መጥቼ እነዛ ለማኝ በላይ ያባረርከው ክርስቶስን ነው። የአባ ቢሾይ ታሪክ አለ። በዛ ገዳም ውስጥ ክርስቶስ በዚህ ሰዓት በተራራው ራሴን እገልጣለሁ አለ። እና መነኮሳቱ ተሰብስበው ሰዓቱ ደረሰ፣ ክርስቶስን ሳላይ ሁሉ ነገር እየተኩለትን ክርስቶስን ላይ ነው እያሉ በጣም ጓጉቶ ይሄዳሉና ና በመሀል የነበሩ አንድ አረጋዊ መነኩሴ ነበሩ። ከተራራው ጫፍ ይህንን መውጣት አልችልም መባካቸው አግዙኝ፣ የእርሶን ስናግዝ ሰዓት ይፈጅብናል። ሲያልፏቸው ሲያልፏቸው አባ ቢሾይ እጅግ በጣም ቅድስና የነበራቸው ትሁት አባት ነበሩ። በረከታቸው ይደርብን። ቅዱስ አባት ናቸው እና ተሸከሙት፣ ያንን አረጌ ተሸክሙት መውጣት ጀመሩ። እንግዲህ አንተን ትቼ የማየ ክርስቶስ ምን ያደርግልኛል? ወንድሜን ትቼ የማየ ክርስቶስ ምን ያደርግልኛል ብለው እየቀለላቸው እየቀለላቸው ከዛ እየበራ እና ብርሃን እየሆነ ወጣ። ቀና ሲሉ ጌታችን እና ስለ አድኖ አይተ ከሆነ አንድ አባት ክርስቶስን ተሸክመው ያለበት ስለ አደ አባ ቢሾይ ታሪክ ማለት አየሁ ሰው ውስጥ ነው እግዚአብሔር ያለው። ሶ እንድታገለግልን የተፈጠርከው አንተ ማን ነው የምታገለግለው? እግዚአብሔር የተባለ የእግዚአብሔር ምስል የሆነውን የሰው ልጅም ማለት ነው። እያንዳንዱ ከሰው ጋር ያለ ኢንተራክሽን ማለት አንተ ከእግዚአብሔር ጋር ያለ ኢንተራክሽን ማለት ነው። ዳይሬክትሊ ነው። በጣም በነገራችን ክርስትና በቃ ይሄ እና የፍቅር ሃይማኖት ነው የሚባለው። ለዛ ነው ከሁሉ ነገር ፍቅር ይበልጣል የሚባለው ለዛ ነው። ፍቅር ምንድን ነው? ራስን አሳልፎ ይሰጣል። እኔ አይልም፣ ጭራሽ እኔ አይልም። እኔነት ምንድን ነው ነው የሚል ምንድን ነው እኔነት? ነው ክርስቶስ በምድር በተመላለሰበት በእነዚህ 33 ዓመታት ውስጥ ለሰከንድ ስለ ራሱ ቢያስብ ይሄ የድህነት ነገር አይፈጸም ነበር። በነገራችን ላይ ለሰከንድ ነው ምልህ በዛ በአርቡ ጊዜ እኔ በጣም ይገርመኛል። መሀል ላይ ስለ ራሱ ቢያስብ ምንድን ነው እያደርኩ ያለሁት ቢል። አስባ ማለት ያውቃል። አረ ከተሰቀለ ከ2000 ምናን ዓመት በኋላ ይህ ሁሉ ኃጢአት እንደሚበዛ ፎርግራንትድ እንደምንወስደው ያውቃል? እና መስቀሉን ወርውሮ ምንድን ነው እያደርኩላችሁ ያለሁት እንዲ ለማን ብዬ ነው እንዲህ ምሰቃዩ ቢል ኖሩ አስቧል። ሰው አንተ ለሰው ልክ እንደዛ የተሸከምከውን ነገር የሰውን ሕመም ስትሰማ ቤተሰቦችን፣ ጓደኞችን አጠገብ ያለው ሰው ነገር እንዲህ አንተ ሲዮኒ ናም ይልሃል ውስጥ ብር ምናን ልመጽወት ስትል ይቺ ታስፈልግሃለች ይላል። ራስን ያሳስባል። ያ ማለት እግዚአብሔር ለአንተ የሆን ነገር ሊያደርግ ሲል ራሱን እንዲያስብ ማድረግ ማለት ነው። በጣም ቅዱሳን ሰው ወርቅ አባቴ ስለሆነ ነው። በቃ ሁሉ ነገር ከሱ ጋር ትምለው አንድ ነዳይ ሲለምንህ አልሰማም ካልከው አንተ ጸሎት ትጸልይ እግዚአብሔር አትስማኝ እያልከው ዳት በቃ ተወልኩለት። በነዳይም ብቻ ምናምን አትስተው፣ በሁሉም ነገር እየተሰላችህ ከሆነ እንዴ፣ በቃ ሁሉም ነገር ያንን ሰው አልሰማሁም የምትል ከሆን ቅድም እንዳልኩ ነው፣ ትራይንግሉ ማሰብ ነው አንተ ያለብህ። አንተ ለሰው የምታደርገውን ነገር ነው እግዚአብሔር እንዲያደረግል የምትፈልገው። ሰው እግዚአብሔር ምንድን ነው እንዲያደረግል የምትፈልገው? ሕይወት እንዲባርክ ነው እንዲሰጠ ነው። ስጥ። አቴንሽን እንዲሰጥ ትፈልጋለህ? አቴንሽን ስጥ ለነዛ ሰዎች። በቃ ሰው ውስጥ ነው ያለው እግዚአብሔር። የያዕቆብ መልእክት ምዕራፍ ሶስት ላይ ያለ ስለ አንደበት፣ እጅግ በጣም ፓወርፉል የሆነ ምዕራፍ ነው። እኔ ልኮ ምንድነው ማድረገው ና አንደበት ሰዓት ናት፣ አንደበት እያለ ይቀጥልና ቁጥር 11 ወር ቁጥር 9 ላይ እንዴት ዋልክ ቢሆን እንዴት ዋልክ? አሁን እግዚአብሔር የሚመስገን ባልከው አንደበት ይላል። በዚህ አንደበታችን ጌታንና አብን እንባርካለን፣ በራሱ አንደበታችን ደግሞ የእግዚአብሔር ምሳሌ የሆነውን የሰው ልጅን እንሰድባለን። ከአንድ ምንጭ የመረረና የጣፈጠ ውሃ ይወጣለን ይላል። በራሱ አንደበት እንዴት ዋልክ? ስለ እግዚአብሔር የሚመስገን ባልከው አንደበት ሌላ አንደበት የለም። በራሱ አንደበት እግዚአብሔር የተባለውን የእግዚአብሔር ምሳሌ ራሱ አርአያ የሆነውን የሰው ልጅን ትሰድባለን እና አንድ ምንጭ የሚያረካም ውሃ የሚመርም ውሃ ሊያወጣ አይችልም። ይህ ሊሆን አይገባም ይላል። ያ ማለት ማለት ነው። በአምሳያ የፈጠረውን የሰው ልጅን እንደ እግዚአብሔር ትሪት ካላደረከው እግዚአብሔር አንተ እንደምትፈልገው ትሪት አያደረገ። ሰብሰብ ስናደርገው ላይፍን መኖር የምንፈልገው ለእግዚአብሔር ብላ ስለ እግዚአብሔር ብለ እናድርገው። መንፈሳዊ ህይወት ይሁን ካለን ኦሪየንቴሽኑ ስንመጣ አንተ ሰርፍ የምታደረገው የሰው ልጅን ነው ሰውን ነው ማለት፣ ራስን ክደ ሰውን እንድታደረግ ነው የሚፈልገው በዛ መንገድ ነው። እግዚአብሔር ስለ እሱ እንደኖርክ የሚቆጥርልህ፣ ቢዝነስን እየሰራ ያለው ለምንድን ነው? መኪና ሆነ ለመግዛት እሺ፣ መኪና ስትገዛው ለምንድን ነው? እግዚአብሔርን እኮ መዋሸት አትችልም። እኔ እግዚአብሔርን አይደለም፣ እኛ ራሳችን መዋሸት አትችልም። አይኔ ለእግዚአብሔር ብዬ ነው ምናምን ብትል የልብ ግድግዳ ላይ የተለጠፈችውን ያቺን የገንዘብ ፍቅር ግን እግዚአብሔር ያቃል። ቢቀርብህ ነው የሚሻለው። እኔ እንደም ምለው እሱ ነው፣ አንተ አንድን ማድረግ የማትችለውን የገንዘብ ፍቅር

በቃ ራስን ሳትዋሽ ስለ እግዚአብሔርና ስለ ሰው ልጅ ብለህ ፍቅር ብለህ አድርገው። ራስን መካዳው ፕሮሰሱ በጣም በጣም ከባድ ነው። ማንም ሰው ከኃጢአት ጋር የሚያደርገው ትግል ራሱን ለመተው ታውቃለህ አይደል? ራስ ሰውን ልጠቅም ስትል በቃ እኔስ አለህ ያችን እኔስ ጥያቄዋን መስማት ያቆም። አንተ በቃ ክርስቲያን መሆኑ ጀምሮ ማል ከዛሽ ጋር መታገል ኢጎህን መቅጠት ያስፈልጋል። ማለት ያስፈልጋል መብላት አለብህ ተርበህ ስትሰጠው፣ ልክ ሰው ሰውን ካደኝ እንደሚለው ቅድም እንዳልኩ አሁን የሆነ ሰው አስበው እንግዲህ የራሱን ብር ሰጥተህ አልሰጠህም ይልቅ ካድገኝ ነው ለዮናስ የራሱን ብር አለመስጠት እንደማለት። ለማን ብለህ ስለ ክርስቶስ ብለህ፣ ለማን ብለህ ስለ ሰው ልጅ ብለህ። ማን ስለሞተለት የሰው ልጅን ፋልዩ ስለማናቅ ነኛ ሰው ለእግዚአብሔር ያለውን አመለካከት ያለውን ፍቅር ያለውን ክብር ብናቅ ኖሮ ከሰው ጋር ለኢንተራክሽን እንደዚ ነበር እግዚአብሔርን እናከብረዋለን፣ ሞገሱ ያስፈራናል። ሰው ጋር ስትመጣ ደግሞ እንደዛ አይደለማ ሰው ከሰው ጋር ያለው ኢንተርአክሽን ስላልገባህም አጊያ ሶፊያ ላይ ቅዱስ አፈወርቅ ሲያስተምር በጣም ብዙ ሕዝብ ነበር የሚማሩ በጣም ብዙ ሕዝብና የሆነ ጊዜ ቲያትር ምናምን ተዘጋጀ እና ሕዝቡ ፈለሰ ወደዛ። ልክ የቻምፒዮንስ ሊግ ጨዋታ ዋንጫ ጊዜ ጉባኤ ባዶ እንደሚሆኑ ማለት እንደዛ ፈለሰ፣ ሁሉም ነገር ፈለሰ። እና አንድ አባት ብቻ ቁጭ ብሎ ይማራሉ እና ቅዱስ አፈወርቅ ሳይጨምር ሳይቀንስ በነበረው ኢንስፓይሬሽን ያኔ ህዝቡን ሁሉ የሚያስተምረው ጩኸት ዝግጅቱ ሁሉ ሆኖ ያንን ሰው ያስተምረው ነበር። እናዛ ሰዎች ከቲያትር ሲመለሱ ግራ ገብተዋቸው እንዲ አባታችን ምን ሆነ ነው? ህዝብ እኮ የለም። እንዴት ለአንድ ሰው እንደዚህ ትሆናለ? እንደ ነገና እንኳ አትለው ወይ ስለው፣ ሁለት መልስ ይመልስላቸው። የመጀመሪያው ሲጀመር መጀመሪያ ሲማር የነበረው እሱ ነው፣ ሳስተምር የነበረው እሱም ነው። ሁለተኛው ለዚህም ሰው እኮ ክርስቶስ መቶለታል። አውግስጢን የተባለ ሊቅ ምድር ላይ ያለ ህዝብ ምንም ባይኖርና ኦንሊ የነበረው ዮናስ ቢሆን ክርስቶስ መቶ ይሰቀለት ነበር። ሲንግል አንተን ራሱ በሞቱ ልክ ነው የሚወድ። ብዙ ስለሆነ አይደለም። በነገራችን ላይ አንተንም በዛ ልክ ነው የሚወድ። የሰው ቫሊዩ ደም ነው። የማን ደም? የአምላክ ደም። ስለዚህ ይሄ ለእኔ ነው ክርስቶስ እንደዚህ ያደርገው የሚለው ፊሊንግ የሚመጣው እውነት ለእኔ ነው። ኮሌክቲቭሊ ብቻ ደግሞ ሳይሆን ለእኔ አክቹዋሊ ለራሴ የሚፈጠር ነበር። ይሄ የግል አዳኝ ምናምን የሚለው ፕሮቴስታንቶች እንደሚሉት አይደለም። በዛ ልክ ይወድሃል ነው፣ በቃ ፍቅሩ በዛ ልክ ነው ለአንተ ለአንድ ሰው ቫሊዩ የሚሰጠው ቫ ይሄ ሁሉ ጣጣ እኮ የመጣው አዳም አዳም ምን ያህል እንደሚወደው መጣቁ በዚህ ታምናለህ ይሁን። ይሄ ሁሉ ጣጣ ለሰው ልጅ ነው ሰማይ ምድር ፍጥራት ምናምን አምስት ሺህ አምስት መቶ ዘመን የስቃይ ዘመን፣ የክርስቶስ መምጣት መወለድ መሰቃየት መሰቀል ይሄ ሁሉ ለእኔ ነው ብለስታስብ የሰው ልጅ ምን ያህል ክቡር እንደሆነ ጠቁበዛ እና ያንን ሰው ተከብረዋል። ለሰው ቫልዩ ይገባልና ማገልገል ነው፣ ራስን መካድ ነው ክርስትና።